አሰላሙ አሌይኩም ረህመቱላሂ በረካቶ ወድና የተከባራቸው የችላለ ቤተሰቦች ሰላም ብያለዶችዬ እንዱሁም ነትይችላሉ አዲስ ካላቸው ሰብስክራይብ ብሌክ ሸር አድርጉኝ እንደተለመደው አበረታቱኝ። እንግዲህ ይክራም አንዳንድ ሰዎች ላልተረዷት ሰዎች ማለት ነው እነሱን ለማስረዳት አባቷን ይዛ መታ አስረድታለች። እነ ማለት ነው የነሱ ድራማ እንዳልሆነ ግልጽ ነው። የዚህንም ያህል አባቷን እስከ ማስመጣት ድረስ አይደርስም ነበር። ምክንያቱም ቪዲዮ የምሰራው ብቻውን ስለሆነ የራሱ አንድ በቃላ ለማስረጃ ነው። ለማንኛውም ክሩዬ፣ እንኳን ደስ አለሽ። በዛው አጋጣሚ በአንድ ቪዲዮ ሀያ አምስት ሺህ አሁን ደግሞ በለቀቀችው ቪዲዮ ወደ ሰላሳ ሁለት ደርሳለኝ በዚህ ቪዲዮ በእርግጠኝነት ሀምሳ ሺህ ትገባለች ብዬ አስባለው። ምክንያቱም አቀባበሉ ሕዝቡ ወው ነው። እንግዲህ መጨረሻውን እያሳምርላት በዚያው አጋጣሚ ፋሚሊዎች ማለት ነው። እና አንዳንድ ኮሜንቶች ምናምን በደንብ አርገሽ አላስረዳሽንም፣ ምክንያቱም ከገንዘብ ጋር ያያያሹ ነው። ፍቅር እና ገንዘብ እኮ አይገናኙ ምናምን የምትሉ ልጆች አላችሁ ማለት አላስረዳሽንም፣ በደንብ አርገሽ ለአባትሽ በቃል አይደለ አነጋገርሽ ላይ ምናምን ለአባትሽ ማስለስ ነበረብሽ ምናምን የምትሉ ልጆች አላችሁ። አንዳንዳችሁ ደግሞ ቶሎ ቶሎ አባትሽን አስረጅና ከኢሳም ጋር ሁኚ ምናምን። አንድ ቤተሰብ ቤተሰቦቿን ቆም ለማሰብ አለባት ማለት ነው። ምክንያቱም ተዳር ዝም ብሎ የሚሆን ነገር አይደለም። ደግሞ ወደ ሚዲያ ያመጡት ለድራማ ያኔ ይመስላልም ምክንያቱም ታዋቂ ሰዎች ላይፋቸውን ያኔ የወዲህ ሚዲያ ነው እና ብዙ ጊዜ አይደብቁም፣ የሚያመጡት ለዛ ነው እንጂ ከኢሳም ጋር ቢሮ እየሰሩ አይደለም። ምክንያቱም ድራማ ቢሆን እንዴ በኢሳም ጋ እንዴ በእሷ ጋ እንዲሁም በንተነ ፍቂ ጋ ምናምን አለ አደለ፣ ድራማ ነው ተብሎ የለ ከነሱ ጋር ሁሉ በየተራ ይመጡ ነበር። ሌሎችን እያየን አደለ፣ እንደነ ደመቁን ለምሳሌ ዛሬ ፋይል ወጣች። ዛሬ ከቤት ወጣች። በቃ በዛ ላይ አስተራቂው በቃ ብዙ ነገር አለና ድራማ አይደለም። ድራማ ቢሆን እንዴት እንደዚህ በብዙ ብቻዋን አትመጣም። ኢክራም እንኳን ይሰማ አይደለም ሌሎች ምናምን ራሱ በአንድ ላይ ቪዲዮ ምናምን ዩቲዩበር ማስተዋወቅ ነበረባቸው። በተለይ ይሰማ አብሯት መስራት ነበረበት። ስለዚህ አብሯት አልመጣም ለጊዜው ተደባብረዋል ማለት ነው። እና ለዛም ነው ለብቻዋ የመጣች በኢትዮፕ ለማንኛውም ያው ለጊዜው ቢፈጠርም ወደፊት ግን እንደማይለያዩ ያው እሷ እና እሱ በግልጽ እየተናገሩ ነው። ግልጽ አድርጉ ለምትሉ ደግሞ ግልጽ ነው ተናግራለች። ያኔ እኔ ኢሳምን ነው የምወደው፣ ከእሱ ጋር መሆን ነው የምፈልገው፣ አባቴ ደግሞ ያኛውን እንዳገባ ነው የሚፈልገው አለች፣ ተናገረች። እና ግልጽ አድርጊው ለምትሉ ልጆች ወይ ቪዲዮን በደንብ እዩ፣ ወይ ደግሞ አላደድ ይሳብ በይሳም ላይ በሱም ላይ እያየችው ቪዲዮን በደንብ ፈረዱ ማለት ነው። አባቷ እሱ ቀልደኛ ነው፣ አይሆንሽም በዛ ላይ ደግሞ ደሞ አርፈደዋል። እስከዛ ድረስ አብረሽ እየሰራሽ እንትን አላለሽም አልጠይቀሽም ሽማግሌ ልኮ አላገ ምክንያቱም ምን መሰለስተው ተናግራለሽ ምናምን ያኔ

እሷንም እንደዚያው በቃ ያኔ ልጅ እንድታገባ ለት ይፈልጋል በቃ አለ አይደለ። እና ትክክለኛውን በቃ አሁን አንዳንዱ ሌላ ሊመስለው ይችላል። እና የእሱ አባት ግን ማሻላ ነው። ይሳም አርፍዷል ነው እንግዲህ የሚሉት። ይሳም ደግሞ አሁን ፍቅሩን እንትን እንትን ታለም ያፈቅራት ከሆነ አሁንም አረፈደም ብዬ ነው የማስበው። ምክንያቱም ልጅ ገና ልታገባ ነው። ስለዚህ ራስ አንዳንዶች ደግሞ አባት ቁጭ ሽማግሌ ላክና ያግባት ብለዋል፣ ፈቅደዋል። መጨረሻው ላይ የሞት ምትሉ ልጆች አላቸው። ምክንያቱም ይሄን እንድትሉ ያደረገቻቸው ኢክራም እንትኗ ላይ የጻፈችው ነው፣ እና አባቴን አሳመንኩት ምናምን ያለችው ላይ ነው። ምክንያቱም እሱ አባቷ እንዲያምንላት ምናምን የምትፈልገው በቃ ከኢሳም ጋር መሆን ትፈልጋለች። ግን ደግሞ ፍላጎቷን እያሳየች ሁሉ ለአባቱ አንቺ በድንባር አራ ማለት በድንባር ውሽ ነጻ ላደረግ ሽ አባትሽን አስረጊ ምናምን ለምትሉ እሱን ለማስረዳት ነው ማለት ነው። እንደዛ ብላ የጻፈችው እንጂ ሽ ብሏት አይደለም። አባትየው ያን ያኔ ያን ነው ያለው። እንዴ በውለታ ነው እንደ አባት ታስረው በውለታ ነው እንደሚደሮች ምናምን። እንዴ በገንዘብ ብቻ ነው እንዴ? ቆይ ውለታ። ያኔ አባቶች እንደዝ ናቸው። ከላይ ጓደኛ እንደዚህ፣ በአብሮ አደጌ ነው፣ ባለ ውለታዬ ነው ምናምን በቅም በብዙ ነገር እኮ ሊሆን ይችላል ያኔ እንጂ በገንዘብ ብቻ ምናምን ስለሚደግፋቸው ላይሆን ይችላል። ሌላ ሌላም ነገር ሊሆን ይችላል፣ በገንዘብ ሊሆን ይችላል። ስለዚህ ሰው የሚወደው የሚወደውንም ነው። ግን ለአላህ ብሎ ማንም ሰው ሊወድ ይችላል። ደግሞ እኔ እንጃ፣ በገንዘብ ከሆነ እኮ ሂሳብ ምንን ይወደኛል፣ መኪና ገዝቶ ሰጥቶኛል። በቃ ላይ እንደ እሷ ሲጀመር ቤት ተከራይታ ብቻውን ምትኖረው ስለዚህ ብዙ ገንዘብ ያስፈልጋታል። እና አብሮ ቢሰሩም ማለት ነው፣ ያኔ አብሮ ቢሰሩም እንኳ ራሱ ብቻዋን የምትኖር ምናምን፣ እንደገና ደግሞ መኪና መንግሥቱ ሰጥቷታል። ስለዚህ የኢሳም እሷን የወዳታል፣ ለእሷ ብዙ ነገር አድርገውላታል። ማለት ምን ለማለት ፈልጌ ነው፣ ብዙ የቲክቶክ ላይ ናቸው እንጂ ይገው ገና አሁን ነው የመጣው። የኢሳም ራሱ ምን በቅርብ ነው ቲክቶክ ላይ ያዩት፣ ብዙ ቪዲዮ የላቸውም። እኔ የማቀው ቻናል መጭም አሁን እይታቸው ዋው ነው። ሰብስክራይባቸው ማሻላ ነው። ግን አሁን ነው ወደ ዩቲዩብ የመጡት እና ቲክቶክ ላይ ነው እንግዲህ። አላቅም፣ ቲክቶክ ላይ ብዙም አይገባኝም። ግፍት ካልሆነ በቀር ቲክቶክ አይከፍልም። ያው መታወቂያ ምናምን እየሰሩ ነው እንጂ። ለማንኛውም ያኔ ኢሳምም ለእሷ መጥፎ አይደለም። በዛ ደግሞ ነገሮች ሁሉ ገብቶታል ማለት ነው። እንደውም እስከ ዛሬ ድረስ እንደረፈደ ገብቶኛል። እስከ ዛሬ ሶስት ልጆች አባት ነበርኩ ምናምን ስል ነበር። እና አንዳንድ ጊዜ እንደዚህ ነው፣ ያልሆነ እንትን ላይ ነው ያለ እንትናቸው ነው የምናገኘው። እና እሱ ብቻ አይደለም ሁሉም ሰው ነው። ኢሳም በአሁኑ ቢሮ አሳዝኖኛል። ግን በፊት ትንሽ ተቀይሞ ነበረ፣ በፈኪያ ጉዳይ ትንሽ ያው በቃ ድብርት ላይ ሆኖ ስለሆነ ችግር የለውም። ሁሉም ሰው እንደዛ ነው የደገፈው እና በቃ እነኑ ይገናኛሉ። ኢሳም ና ኢክራም አንድ ላይ ይሆናሉ። ምክንያቱም እሷ ያው አባቷ እንዲያምንላት ያምንላት ነው የፈለገው እንደዚህ እንዲህ ብላ ምናምን መሄድ አልፈለገችም። ለዛ ነው ማለት ነው እና ለሚዲያ ለማሳወቅ ምናምን አንዳንድ ሰዎች ደግሞ ውሸት ነው ምናምን ድራማ ነው ለሰለሚሏት ለማሳመን የሚያመጣችው እንጂ ለይቶ ምናምን ድራማ አይደለም። ለዛ ቢሆን እንዳልኳችሁ እስከዛሬ እንዴት የቀውጡት ነበር አንዱ በአንዱ እየመጡ እነሱ፣ ግን ማለት ነው ሰው እንደጨበጭበላቸው አይፈልጉም። ማለት ያኔ ኮሚኒቲ ላይ ምናምን ፎቶ አይለቁም፣ ጠብቁን ምናምን አይሉም። ሰው እንድሰራባቸው አይፈልጉም። ቢለቁም እንኳ በቃ የሆነ መስራት እንዳትችሉ አድርጎ ነው እንትን የሚሉት። የሆነ ጽሑፍ ይጽፍበታል ወይ ደግሞ ዝም ብለው በጥቅስ ምናምን ነው ጠብቁን የሚሉት እና ሰው ምናምን እንድሰራባቸው አይፈልጉም። ያው ኖሮን ለማሸነፍ ነው ይቶ የሚሰሩት እንጂ በቃል አድርገህ እንደዚህ ምናምን እንትን አይፈልጉም። በዛው አጋጣሚ ታላደንቃቸው አላልፍም። የፈኪሃ ድራማ ነው ምናምን ለምትሉ ደግሞ የእሷም ድራማ ሊሆን ኑሮ አጠፋም ነበር፣ ትመጣ ነበረ ማለት ነው። ያው ትንሽ ይከብዳል፣ ስርቦ ምናምን ይከብዳል። ግን ከአሁን በኋላ አልሰማችሁ ምናምን ትላለች። አሁን ይህው ጣይ በቃ ሰውን ለማስደሰት ጠፍታለች ማለት ነው። እና ለማንኛውም እሷም እንደምትመለስ ተስፋ አደርጋለሁኝ። ነውዶች ማለት ነው ሰወዳችው። እኔንም ሰብስክራይብ፣ ላይክ፣ ሸር አድርጉ። ዝንብላችሁ ያን አትለፉ አይታችሁ ማለት ነው። ያን ሸር ማርጎ ሰብ ማርጉኝ ማለት ነው እና ወዳችኋለሁ። አመሰግናለሁ።